እንደዛ ነው ያለው እና አንድ መጣና ነግረው ነበር። አንዴ የሆነ ሰውዬ እሺ እያሉን ያሉት የመጣችሁበትን አላማ ራዕያችሁን እና ምንድነው የምትፈልጉት የሚለውን እሺ፣ እሺ የመጣችሁበትን አላማ ለምን እንደመጣ ፍላጎቶችም እንደሆነ ምንድን ነው ፕላናችሁ፣ እቅዳችሁ የሚለውን አጠቃላይ በወረቀት አዘጋጁት። ነገ ጀኔራል ይመጣል፣ ታወርታላችሁ የሚሉ ነው እኮ። በጣም ቆንጆ። አንተ ደብዳቤ አዘጋጅ፣ አዘጋጅተንልሃል። አሁን ይሄ የእንትን ያለ ምንድን ነው ደብዳቤ ተዘጋጅቶ ሁሉ ነገር አልቆ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 እንደዘሸራል አዎ አንድ ይሄ ነው አይ ደብዳቤው ቢኖራቸው ጥሩ ነው አንድ ሁለት ደግሞ ባጭሩ እንትልበለ አሁን ዋናኛ የምንፈልገው ዋና የተላክበት ዋና ዋነኛው መጀመሪያ የሥራ አስተዳደር ኮሚቴ አባል መሆን የሎጂስቲክስ ሎጂስቲክ ሀላፊ መሆን ነው ትገልጽላቸዋለን መጀመሪያ ደብዳቤውንም እንልካለን አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ የዋትሳፕ ቁጥር ታዘጋጅልኝ ያለ የዋትሳፕ ቁጥር ላይ ይላካል። ያ እሺ ከዛ በቃል ግን ሰውየ ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው። በቃ ዋናው በቃ ቢሮ ለመክፈት ነው። ቢሮ ለመክፈት ነው የምፈልገው ቢሮ እንድከፍልህ ነው የምትለው። በቃ ቢሮ ተከፍተው ከዛ በኋላ ቢሮ ማጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት፣ ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ዘረዘረ ትገልጸዋለ። ዲፕሎማሲያዊ ግንኙነት እና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋና ለቻርስ የመጣሁት ቢሮ ለመክፈት የመጣሁት ትለዋለን። ከዛ ቢሮ ቢሮ ላይ ቁጭ ብዬ አሁን አንተ ተወሰነ ማለት ነው። 15 ቀን ነው ምንም ይሆን ቢሮ እንደፈቀዱልህ እንደፈቀዱልህ ዝርዝሩ በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ትሰራላችሁ ማለት ነው። ትሰራላችሁ ማለት ነው። ዋና አሁን መጀመሪያው ቢሮ ነው። የመጀመሪያው ያ ቢሮ ከተሳካ ቢሮ ቢሮ ቢሮ ለመክፈት ፍቃድ እንደሰጠን ከዛ በኋላ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 ከአንተ ያስኩት የምነግረኝን በወረቀት እየጻፍኳቸው ነው። አንደኛ ቢሮ መክፈት ነው ቢሮ፣ እሱ መጀመሪያ ማለት አለበት። ቢሮ መክፈት ነው ማለት። ቢሮ መክፈት ያስፈለገበት ዋናኛ ምክንያት ለሁለቱ ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮች እግረኛ ሳይሆን የኮማንዶ ስልጠና እና የመከናዘ ስልጠና ማለት ነው። ይሄ ነው እና ግን ዋናው ምንድነው? አሁን አስመራ ሄደ ወደ አስመራ ሄደ አስመራ ሄደ ከፍተኛ ባለስልጣን ጋር የተገናኘ የቢሮውን ጉዳይ ለመጨረስ መምጣት ነው ነገር ወደ ገና ሄደ። ወደ አስመራ መሄድ አለብህ። አስመራ ሄደ። ከዛ ካለው ከፍተኛ መራር ጋር የማነ ገብረአብ ይባላል ስሙን ሚ የማነ ገብረአብ እሱ ማለት ሁለተኛ ሰው ነው። ኢሳያስ ጠቅላለ ከእሱ ጋር ሄደህ ያው ከሱ ጋር ያው እንትኑን ለመጨረስ ነው በዋናነት የቢሮውን ጉዳይ ለመጨረስ እዛ ድረስ ሄደህ ቢያንስ የማነ ገብረአብን አግኝተህ ከእሱ ጋር መክረህ ይህን ቢሮ ማጥፋት እንደምትፈልግ ከተቻለ ቀን ስልክ ከዋናውም ጋር ከተቻለ ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማነ ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። ስምም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉህ እንዲም ስምንም ባጠቅስ አስመራ ግን ድረስ ሄደህ አስመራ ካሉ የሉ ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልቅ ከቢሮ ለመክፈት መምጣትህን ተነግራቸዋለ እና ሌላ ተከታይም ደግሞ ቡድን እየመጣ መሆኑን ትነግራቸዋለህ። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሊጌሽኑ መሪ አንተ ነህ። በነገራችን ላይ እንደው ላይ ገልጸነዋል። አንተ የሉኡክ መሪ አንተ ነህ። ለምን የሥራ አስፈጻሚ ኮሚቴ አንተ ነህ። አሁን ከመሄዱ ሰዎች እንትን እያሱን ብሄድ አበበን ብሄድ አንተ የሥራ አስፈጻሚ ኮሚቴ አባል እና የሥራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ ስራ የስራ አስፈጻሚ ኮሚቴ አባል አይደለህም። የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ፣ የመምሪያ ኃላፊ ነህ፣ የመምሪያ ኃላፊ ነህ። ስለዚህ አሁን ለስራ አስፈጻሚ ጫሚ ኮሚቴ የተላከ መሆንህን ተልካህ፣ ቢሮ ለመክፈት ግን አስመራ ውስጠኝነት አለ። አስመራ ሄደህ አስመራ ካሉ ባለስልጣናት ጋር ተነጋግረህ ቢሮ ለመክፈት መምጣትህን እና ያው ደግሞ ቢሮ የቢሮ ዓላማ ደግሞ እነዚህን ሁለት ነገሮች ለማመቻቸት መሆኑ ትገልጽላቸዋለህ ማለት ነው። መልካም መልካም። ሌላ አንዳንድ ያነሳበት ጥያቄ ያለ ሰውየው የአንድነት ጉዳይ ያወርሰኝ እኛ እንደ ህዝባዊ ድርጅት ድርጅት መሰከና ያለ ነው እና በታንድ ድረስ ማለት ካለበት ድርጅትና ድርጅት የሚነጋገር የሚል ምላሽ የምሰለው የአንድነት ጥያቄ ጠይቆኛል። ቅድም ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት አሁ ሁለት ድርጅት ተምትሉታል።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 አይደለንም። እነሱ ረግጠው መውጣታቸውን በምርጫ ሲሸነፉ ረግጠው መውጣታቸውን አሁንም እኛ እየጠበቅን ያለ ነው። ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑ ሌላ ድርጅት መስርተው ሲመጡ ለመነጋገር ፈቃደኛ መሆናችንን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል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 በቃ በጣም በችግር ላይ ነው ያሉት እነሱ፣ በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ አይደለ? ተወሳስቦባቸዋል። አሁን እንግዲህ በቃ አጠቃላይ አሁን ከኛ ላይም ተነስቶ ዘመቻው ወደ ጎጃ አማራ ወደ ዘመን ላይ ነው። እንትና ራሱ ዘመዴም ራሱ ወደዛ ነው ወደዛ ዞሯል።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 በተሟላ መልኩ አይደለም ግን ዞሮ ዞሮ ግን ከኛ የተሻለ ሰው ስትር የለም ስለዚህ አሁን እኛ በውስጡ ያሉትን ድርጅቶች ትዘረዝርለታለህ ይህንን ጥያቄ ያሟላ እኛ መሆናችንን እኛ እየታገንን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደ እኛ አንድ እንደምንሆን በዛ ድረስ ግን ከእኛ ጋር መስራት እንዳለባቸው ከእነሱም ጋር መስራት ከፈለጉ መስራት እንዳለባቸው ትነግራቸዋለ ግን እነሱ አንድ አይደሉም ዞሮ ዞሮ ከእኛ ጋር ግን መስራቱ አማራጭ እንደሌለው አማራጭ እንደሌለው ትነግረዋለህ። አለዛ ከእነሱ እነሱ አንድ እስከምትሆኑ እንጠብቅ የሚሉ ከሆነ እነሱ እነዚህ አይነት ያክን ያንሱ ከሆነ ከፋኖ ጋር በቃ በአጠቃላይ መስራት እንደማይችል መስራት እንደማይችሉ እነሱ ማለት ነው። እና ይህ እድል ወርቃማው እድል ያልፋል። በደንብ መከራከር አለብህ ያልፋል። እንደዚህ አሁን ህዝቡም ይሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚህ አይነት አሁን አጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ ። ስለዚህ ለዚህ እርዳታ ያስፈልግናል። ይህንን አሁን ማይደርሱሉም ከሆነ የዛሬ ስድስት ወር ቢደርሱሉን ዋጋ የለውም፣ እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ ስድስት ወር ምትረዱም ከሆነ ዋጋ እንደሌለው ይታግራቸዋል ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል፣ ተሰላችቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይኸውና ከዓመት በላይ ትምህርት ቤት ተዘግቶበት ብዙ ነገር ሆኖ የተሰቃየ ስለዚህ አሁን ውጤት ይፈልጋል፣ ለውጥ ይፈልጋል፣ ለውጥ ማየት ይፈልጋል መሬት ላይ ይሄንን ደግሞ ለማድረግ በማድረክ ነው፣ መሳሪያ ብቻ ማድረግ አንችልም። ይህንን ለማድረግ የእነሱ እርዳታ ያስፈልገናል።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 ይህንን በደንብ አስምርላቸው። እኛ ነገር በቃ አንድ ጊዜ ሄዳለሁ አንድ ጊዜ ያተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ። በህጉ መሰረት ዓለም አቀፍ ህግን እናከብራለን። እኛ ምንም የባህር በር ጥያቄ የለ ነው፣ ወደፊት አናነሳም። ለምን ይህንን ጥያቄ ብናነሳውም ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው ከዓለም። ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል የውስጥ ሰላም ያስፈልገናል እኛ አሁን የውስጥ ሰላም ነው እንጂ ለማምጣት የምንፈልገው እንትን ማለት አይደለም ከጎረቤት ከጎረቤት ሀገራት ጋር መናቆር አይደለም የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር ስለዚህ እኛ ዓላማችን የውስጥ ሰላም ለማምጣት ነው ይሄ ደግሞ ምንድን ነው ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካውን ይሄ ብሔርተኝነት ጠርዝ የነካውን ብሔርተኝነት ማስቆም ነው፣ ዘረኝነትን ማስቆም ነው እኛ የምንታገለው በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱን መንቀል ነው የምንፈልገው ስለዚህ የምንዋጋው ዞሮ ዞሮ ይህን ስራ ስንዋጋ የዘረኝነት ዘረኝነትን ነው የምንዋጋው ሚለውም በደንብ አስረግጠን መንገር አለ። እሱም ስላለ የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ የዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራን ችግር የምንፈታው የዘረኝነትን ከስር መሰረቱ ነቅ ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን እንስማማለን። ይሄ ይሄኛ ራእይ የአማራ ራእይ ነው። የሰላሳ ዓመት ራእይ ነው። ዘረኝነቱ ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄን ያመጣበት፣ እና የማንነት ፖለቲካን እኛ የግድ በአማራ ለመታገል ለመታገል ብንገደድም ማለት ነው፣ ብንገደድ ዞሮ ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው ይሄ ጄኖሳይድ የከፈተብህ። ስለዚህ የምንታገለው እንደአማራ ነው። የተደራጀ ነው እንደአማራ ነው። ግባችም ግን ግባችን ግን ከዘር መሰረቱ ኢትዮጵያ ማለት ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኝነት መንግስት ከዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ያለውን ነገር ትደግምላቸዋለህ። ሁለቱ ደግሞ ይሄ ወሳኙ የባህር በር ጥያቄ የለም። እኛ ደግሞ ዘረኛ አይደለንም ኢትዮጵያን የኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንቀሳቀስ የሚለውን ካስረዳሃቸው ነው በደንብ አብረ መስራት የምንችል ይመስለኛል። እሺ፣ ብዙ ያዝኳቸው ነጥቦች አሉ። ዞሮ ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችን እና አጠቃላይ መዋቅራችን ምን ይመስላል በተመለከተ በአጭር ጽሁፍ አዘጋጅላለሁ። በዋሳፕ ካገኘ ሆነ ይልክላለሁ። መጀመሪያ ጽሁፉን ያንንም ላኩት ያንንም ላኩት ያንንም ላኩት። እኔ የሚሄኘውን። እሺ በቃ እኔ የምልክልሀለሁ ይህንኛውን ጫሮ ጫሮ አድርጎ ይመጣለው። አይዞ ዛሳ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ታንትና ዛ ስለነበርኩ ስደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ቢያጋጥም ስልኩ የውጭ ከተገኘ ሌላ ነገር ይመስላል ብዬ ቶሎ ቶሎ ማጠፋው ወድዘው አሁን ግን አሁን ይደውሉልኝ፣ አንዳንድ ሀሳብ ይስጡኝ። አይ በቃ አሁን እኮ ስልክ ይሄ ስልክ እስከ መቼ ነው የሚሰራው? እስከ መቼ ነው የሚሰራው ይሄ ስልክ? በቃ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። በቃ ቆይ ዛሬ ውጭ ያሉት ይደውሉልኝ፣ ዛሬ ይደውሉልኝ። ከዚህ በኋላ የሚያስፈልግህን ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው እንግዲህ ከአስር ሰአት በኋላ ችግር የለም። እስከዛ እዚሁ ነኝ። እስከ ነገ እዚሁ ነኝ። ይደውልኝ፣ ማታ አካባቢ ይደውልኝ እናውራ ብለን ነው። አይዞ አይዞ አይዞ